የዲቦራን ጊፍት እኔ ዲቦራን አላያትም። ተቆራርጦ ካልመጣ ሴተኛ ዳሪ ለምን ሄጃ ያለው ምን ይሰራልኛል። ዲቦራ ልደትሽ፣ በነገርሽ ላይ ባለፈው ደግሜ እነግርሻለሁ የአስራስድስት ዓመት ልጅ እንደ ስዊት ሲክስቲን ፓርቲ ልጆች ኤምቲቪ ላይ ድሮ ልጅ እያለሁ ያየሁት ፓርቲ ይመስልና ጌስቶችሽ፣ ግን የሴት ጌስቶችሽ ግን የሴት እድር ነው የሚመስሉት። ኤኒዌይ ቴንክ ዩ አማራዎች። ኒ ወልከም በእውነት ኤኒታይም። እኔን አመስግን። ምን ስሎንሽ እንንገርሽኒ አማራ ዳያስፖራ ለእነዚህ ጌመሮች ሳንቲም ሽን ከምታወጪ ለልጅሽ ናይኪ የመቶ ዶላሩ የምትገዢ ከሆነ የመቶ ሰማንያ ዶላሩ ዘጭ ያልሆን የለም። የሚያምረው እሱን ግዢለት። አይኖ ህይወት በጣም ከባድ ነው። ድሮ ሀያ ሶስት ብር የምንገዛው ሳልመን አሁን ኦልሞስት ስልሳ ዶላር እየገዛ ነው ነው ያው ስለዚህ ለልጅሽ እንዲህ የምታረጊው ቴክ አውት ዩ ኪድስ ጋብዣችሁ፣ ሞልቶን አይደለም ሞልቶን አይደለም። አንዳንድ መቼም ፈሶ ማያልቅ ገንዘብ ያላቸው እንደነ ዞዊ አይነት ሰዎች ወይም እንደዚህ ጸጋ የሚባሉ ሰውዬ ሊኖር ይችላል፣ ግን መቼም ፈሶ ማያልቅ ገንዘብ የለም። ጀሶ ነው ልንገራችሁ፣ ውዶች፣ ማያልቅ ገንዘብ የለም ያ ስለዚህ ገንዘባችሁ አንቺ የሆነ ነገር እኮ ብትሆኝ ዜዶን ኬር አንቺ አይገይረት በአማራነት በኦሮሞነት ተነሳስታችሁ ነው የምትሰጡት ጊፍቱን እረዳለሁ። ለመማርም፣ ለሙባረክም ለራቼም ገንዘብ እኔ ለአሁን የራቼ ጊፍትር ነበር ጊፍት ስለሰጠው ለኦሮሞ ህዝብ ምንም የጠቀምኩት ጥቅም የለም። ራቼንም ከልመና አላስወጣሁም። ሁሌ መጣል ሁሌ እኔ ገንዘብ ፍለጋ ይመጣል፣ እኔ ደግሞ ሁሌ ስራ ይሄዳል። ገብቶሻል። ስለዚህ ለምሳሌ ራቼ የቀጠሮ ጌም አለው ብዬ አንበሳ ከማወጣ አንድ ድሃ ፈልጌ 400 ስንት 40 ሺህ፣ አሁን ሰው ለአንድ ድሃ ለኦሮሞ ቤተሰብ እሰጥ ኦሮሞነት የሚከብረው ለዳውቅ ይሰስ ሰጥ ነው ወይስ እራቼን ስሰጥ፣ ለራቼ ጊፍት ስሰጥ፣ ያ በቲክቶክ ጊፍት ቲክቶክ ካምፓኒን ስልሳ አምስት ፐርሰንት ገንዘብን በመስጠት አማራነት ኦሮሞነትም አይከብር ኢትዮጵያዊነትም አይከበርም። አሁን ዮናስ ሙሉ ነው እያለ ያለ ነው። አንድ ላይ ሆነን ኤርትራውያኖችን በአንድነት እንግጠም በቲክቶክ ኮይን? ኢትዮጵያዊነት በቲክቶክ ኮይን አይከበር አይከበርም። በፌክ ወይ

በነዚህ ጌመሮች ታስረው በእነዚህ ጌመሮች ታስረው ገንዘብ ላለመዋረድ ብሎ ገንዘብ እየላኩ ገንዘብ እየሰጡ በውስጥ እየከፈሉ ያሉ ጊፍተሮች አሉ። ከጌመር ጋር ሚያው ሚያው ይሉና ሚያው ሚያው ሪከርድ ይደረጋል። ሚያው ሚያው ሪከርዱ ይላክለታል። ጊፍት መስጠት ሲያቆም ከዛም በኋላ ልትዋረድ ነው ይባላል። ስለዚህ ጊፍት መስጠት ይጀምራል። እንደዚህ እንደዚህ ሌቦች ተደራሽቶ ነው የሚሰሩት እነዚህ ሌቦች እና ያለ ምንም ኤቪደንስ ኦርደር ትደረጋለች ይላሉ። ኤልሹን አይነት ሴቶች ቆንጆ ስለሆኑ ቆንጆ ስለሆኑ የእነዚህ ባህሪ ቆንድኝ ባህሪ ነው። ኤልሻዳይ ያለምንም ኤቪደንስ ኦርደር ትደረጋለች። ማስረጃው አለኝ። ወሬዚ ማስረጃ ትሏቸው እመኝ። እኔም እንደነቃለ ኢልሻዳይ የወለጋና የጎጃም ህዝቦች ህዝብ ግንኙነት ኃላፊ ናት። ኦኬ ኤልሻዳይ ኤኒዌር ኢን ኢትዮጵያ ሄዳ መኖር ትችላለች። ኤኒዌር ትሳይ አያስቀላም፣ ውዶች። ኤኒዌር ኢትዮጵያ ውስጥ ስትንቀሳቀስ ተከብራ የምትንቀሳቀሰው፣ ኤልሻውን ዛሬ ተነስታ ወለጋ ብትሄድ በጭንቀት ነው መሞትላችሁ። ተንከባከባት ወይ ስለዚህ ይህን አይቻለሁ፣ ግን የሚያው ሚያውን እናወራበታለን ሌላ ቀን። ለማንኛውም ጊፍተሮችን በነፍስ ትስስር እያሰሩ ገንዘብ ሞር እንዲያመጡ እስራት ውስጥ ያሉ ጊፍተሮች አሉ። እስራት ውስ

አጎራለች ቆንጆ ጠራለች። እና ሴት ቆንጆ ጠራለች። የሴት አጭር ሴት ወይዘሮ የወንድ አጭር ምን ይባላል? ጻፍ ውስጥ የወንድ አጭር ምን ይባላል? አውራ ዶሮ ወንድ ልጅ አጭሮ ነው። ምን ይሰራል? አጭሮ ወንድ እኮ በጣም እርሻ ላይ ምን ይዛብሽ ነው? አውራ ዶሮ ለመሬት የቀረብ የምድር ጉድ አይ፣ ከንፈር ኤልሻዳይ፣ ምን ይዛብሽ ነው? ትልቅ ምስጢር ይዛብሽ እና ከንፈሯ ብቻ ይበቃላል። ባለቤት አለው፣ ባይዘዊ ባለቤት አለው። ከንፈር ፓስተሮቻችን አራት እና አምስት እያገቡ ነው። ይመቻቸው። ቀና ቀና አትቅና። አንተም ኦኬ። ይሄ የአዲያው ልጅ ቴክስት እየመጣ ይሄ የከምባታው ልጅ ለአራት አመት

ሄለን ማን? ኦ ሄለን እና ቤታ ተጣሉ። ሄለን እናትሽን አመጣለሁ ብላለች። እኔ እሱን አለቀበልም አልቀበልም፣ አልቀበልም። ተኝቼ ነው ተኝቼ ነው የተነሳሁት። ሁለት ሰዓት ነው ሶስት ሰዓት ተኝቼ የተነሳሁት ነው ነው ነው ነው ይመስላል አይደለም? ይሄ ከቤታ ጋር ቤታን ማናገር ቤስት የእሬቻ ፎቶ ቤስት ፎቶ። ዲስ ጋይ ሂ ኢዝ ሶ ኪውት እኔ ታውቃላችሁ ጺም ነው የሌለውን ብዙም እንትን አለንም፣ ግን የሃጫሉን ልብስ ለብሶ ነው ወድጄዋለሁ። ባይ ዘ ወይ የእሬቻን ገር ይሄ ልጅ በጣም ያምራል። የሆነ ቅልብጭ ያለ ነው እንደ ሀጫሉ መልኩ እንደሱ ባያምርም አያችሁ ቆንጅዬ ነው። ሞደርን ጂጂ ይሄ የሳምሪ ፎቶ ያምራል። እዚህ ጋር ቲም ፈረሳይቼ ነው መሰለኝ። ያ ይሄኛው የግብፅ ፎቶ ማኪኦሮ በጣም ታምራለች። እነዚህ ልጆች ያምራሉ። ኮርሴት ሞደርን ላይክ የለም ትራዲሽናል ሞደርናይዝድ አድርገው ስ ስ ቨሪ ሞደርን ምናምን ያምራል። አይላበት አይላበት። ህፃናት ልጆችን ማየት ፈልጌ ነበር። የሚያማምሩት ው ቆይ ቆይ፣ ደግሞ ወየው ስታምር፣ ይህን አየው ይህኛው ያምራል። ቆንጆ ነው። ይብሳ ቆንጆ እኮ ነው። ታውቃላችሁ፣ ይሄ ልጅ እኮ ቆንጆ ነው። ባለጎፈሩ ናይ ያምራል። ያዲያም ፎቶ ቪዲዮ አለኝ ፖስት አለው በኋላ ያምራል። ቆይ ቆይ አምስት ደቂቃ እሺ፣ ይሄኛው ሞደርን ነው። ቆንጆ ነው። ናባድ ይሄኛው ልብስ በጣም ያምራል። አይ ላቭ ኢት በስት ሬቻ ሉክ ይህንን ነው ውይ እናቴ ውይ ከዛን ይሄን ወደድኩት ወደድኩት። ይሄ ሀበሻ ቀሚስ መልበስ አልወድም። ይሄ በባንዲራ ሀበሻ ቀሚስ ላይ ባንዲራ፣ ፓንት ላይ ምን ላይ ስታረጉት አልወድም። እኔ ባንዲራ የክብር ቦታ ላይ ሲደረግ ደስ ይለኛል። በቅርቡ ኦሮሞ ምዳሪያ ላይ አረንጓዴ ቢጫ ቀይ ኬክ ሊቆርስ ነው ምናምን አልወድድኩትም፣ ግን ቢያንስ እንኳን አልተናደድኩም ሳየው። ለዛ ደስ ብሎኛል። ይህን ባንዲራ ስታሸንፊ ሀገርን ስታስጠሪ ምናምን ሲያዝ ነው ደስ የሚለኝ። የክብር ቦታ ሲያዝ ነው ደስ የሚለኝ። የክብር ቦታ ነው የክብር ቦታ አይደለም እያልኩኝ አይደለም፣ ግን ደስ ብሎኛል ይሄ በማየቴ አልጠላውትም። ዲስ ጋይስ ሶ ኪዩት ልጅቶም ቆንጅዬ ናት። እቺ ልጅ ቆንጅዬ ናት። የኤልሻላይን ኢንስታግራም ላይ ያገኘሁት ይሄ ፎቶዎች በጣም ያምራሉ። ሆራፍሪ ራ ርሰዲ ላይ ኦ ማይ ጋድ እንቁርቲ ይመችሽ። የዚች ልጅ ልብስ ያምራል። አይታችሁታል እንዴት እንደምታምር ባይ ዘ ወይ ከኤልሻ ላይ ቀጥሎ ይሄ ልብስ ነው። ከዛም እነየው ነው ለኔ ኤልሻዳይ ኔዮ፣ ነነነ ኤልሻዳይ፣ እቺ ልጅ ከዛ ኔዮ፣ ከዛን ዩቲ የዩቲን ያልወደድኩት ፊቷላ ፊሊተር አለው ስቱማች፣ የእሷን ዩቲ የሆነ ሞር ናችራል መልኳን የላስቴሮን የወደድኩት ፊቷን፣ ፊቷን የረበሸኝ ግን ይሄ የሚደንቅ የሚደንቅ ነ። ኤልሻዳይ አንደኛ ኤልሻዳይ፣ ከዘፈኑ ከልብሱ ኤቨሪቲንግ፣ አንደኛ ሁለተኛ እች ልጅ፣ ሶስተኛ ኔዮ፣ አራተኛ ዩቲ፣ አምስተኛ ሳምርያ የጅጅ ልጅ። ወይ እች ልጅ ስጨፍር ስታምር። አዲስ አበባ እንደዚህ ነበረ። ኦሮሞ ፋሚሊ በጣም እነዚህ ናይቼ ደስ ብሎኝ ነበረ። እነዚህ ልጆችም ቆንጆ ናቸው። እችን ልጅ አደነኳት። ጎጃሜ ልጅ ናት። እችን ልጅ አንዷ አንፎሎ አረኩሽ ስትላት እኔ ደግሞ ፎሎ አረኳል። በደስታ ፍቅር ያሸንፋል። ፎርዋርድ የሆነ ቲንኪንግ ያስፈልገናል። ጎንደሬ ልጅ ናት። ትለያለ የኔ ቆንጆ እና ልባላት ይሄንን ሸዋየን ቄስን ዋየናቸው ይሄ ልጅ ያምራል። ከዛ የከንባታ ብሔረሰብ አላባ ወለየንም ማየን ደሳለኝ ጆሮ ጌጧ ሲያምር ወላይቶች ኡፍ እወይ ባልና ሚስት አያምሩ ሲያምሩ ወለየ ሀረርጌ ከረዩ። ይሄ እንግዲህ ይው ለእንደዚህ የምታዩት ድሃ ሊመስላችሁ ይችላሉ። ሃምሳ የኔ ግመል አለ። አንድ ግመል አንድ ሚሊዮን ብር ነው የሚሸጠው። ጀስ ሆይ ነው እንድታቆብየው ነው ቆንጆ ቆንጆ ያምራል። ግን ቱማች ማች ያምራል። አዎ ወይ የሆነ የለም። ይሄን የወለጋ ልብስ ወፍራም ስትሆን ያምራል። ይሄ የወለጋ ልብስ ባር በሰፊ ነው። ያምራ የለም እንደሆነ አላውቅም። ታምሪያለሽ፣ ቆንጆ ነሽ። ጨሌ ምግብ፣ ኦ ቅቤ፣ ቱ ማች ቅቤ። ይህንን ነው የምበላው ነው ሲርበኝ፣ ቤት ውስጥ ቆሪ ነው የምበላው። ሁለቱ ልጆችም ቆንጆ ነበሩ ያምራሉ ሞር ፊፊ አረቢያን ነው የሚመስለው ግን ወድጨዋለሁ ራቼ ምን እንደለበስክ ባላውቅም ያምራል ምን ግን እንደለበስክ አላውቅም ግን ያምራል ይሄ ፎቶ ነው ቤስት ፒክቸር የዛሬው እሬቻ ቤስት ፒክቸር ይሄ ነው